ጥረቷን አይነበረ እና ተምሬ ተለውጬ ለእናት ያሳልፍ ወጣሁኝ። በጣም ከባድ ነበር፣ ከምንም በላይ ቀላል ግን በጣም ተወደደልኝ ማለት ነው። በጣም ሲወደድልኝ እንደ በቃ ሌሎች እናቶችንም እዚ ስራ ላይ ማሳጣት ፈለግ፣ እንዲያዘጋጁልኝ ማድረግ ፈለግ ማለት አንደኛ፣ ራሱ የመኖሪያ ፍቃድ ማግኘት ራሱ በጣም ከባድ ነበር። በጣም ከባድ ነበር፣ የሰዎችን መልካም ጎን መጥፎ ጎን ያየሁበት ብዙ ነገሮችን የተማርኩበት ነው። በነገራችን ላይ ሰላም ጤና ይስጥልኝ፣ እንደምናላችሁ፣ እንደምንሰነበታችሁ። ይህ ፕሮግራም እንግዲህ ብዙ ሰዎች ምን እንስራ ምን እናድርግ እያሉ የሚጨነቁ ሰዎች በብዛት በትንሹም ቢሆን መልስ ይሰጣል ብለን የምናስበው ነው እና ዛሬም ከአንድ ጎበዝ ጠንካራ ባለታሪክ ታሪክ ይዘንላችሁ ቀርበናል። እንድትከታተሉን በአክብሮት እየጠየቅን እስኪ ወደ ባለታሪካችን እህታችን እስኪ ስምሽን አስተዋውቂን እናንተም አክብራችሁ ስለጠራችሁኝ እኔ ምጅግ ከልብ የሆነ ምስጋናዬን አቀርባለሁ ማለት ነው። አመሰግናለሁ። እንግዲህ ስሜ ሸዋለማ እባላለሁ፣ ሸዋለማ እባላለሁ። ያው ትውልድና እድገቴ ሰሜን ሸዋ ጣንባ በር ወረዳ ደብረ ሲና ነው ማለት ነው። እንግዲህ እስቲ ወደ ታሪክ ከመግባት በፊት ስለ ደብረ ሲና አንድ ነገር ማለት እፈልጋለሁ ማለት ነው። ምክንያቱም ደብረ ሲና ብዙ ጊዜ የምታወቀው ባረቄ በቆሎና በብርድ ነው። እንደ እውነቱ ትንሽ ጥሩ እንጎናለን መጥፎ እንጎናለን። ያው ብርዱ የተፈጥሮ ጉዳይ ሲሆን ግን ብዙውን ጊዜ ብዙ ሰዎች የአረቄ ሀገር ብቻ አይመስላቸዋል፣ አረቄ ማወት ደመሳቸዋል። ያን ያህል አይደለም። ብዙ እናቶች በሱ የሚተዳደሩ አረቄ ማወት የሚተዳደሩ እናቶች አሉ። ነገር ግን ከዛ ባለፈ ደግሞ ብዙ ደብረስ ና የሚታወቅበት መንፈሳዊ ነገሮች ማለማዊ ነገሮች ብዙ የሚታወቅበት ነገር ስላለ እሱን ቢታወቅልን ሰው እሱን ቢያውቅልን ብዬ እመኛለሁ። አንዳንድ ጊዜ እና እንግዲህ ወደ ታሪክ ስገባ ወደ ታሪክ ስመለስ እኔ ስሜ ሽዋ ለማ እባላለሁ ማለት ነው። ሰመጅና ግድግድ ነው። እናም ዛድግ ልጅ በሆንክ ጊዜ እናቴ የሙዝ ነጋዴ ናት ማለት ነው። አባቴ ደግሞ በጣም ጎበዝ ገበሬ ነው ማለት ነው። እና እናቴ ከአንድ ቦታ ላይ ወደ ሌላ ቦታ ላይ በቃ ሙዝ በጀርባ ተሸክማ ነበረ የምትኬድ እና የምትነግደው ማለት ነው። ሮብ ትገዛለች መልሳ ደግሞ ቅዳሜ ትሸጣለች ማለት ነው። ትንሽ ያልበሰለውን ትንሽ ቀረት ያለውን ትገዛ እና ቅዳሜ ወስዳ ትሸጣለች ማለት ነው። እንግዲህ ይህ በዚህ እያለ እኔም ከእናቴ ጋር መካከለኛ ልጅ ስለነበርኩኝ እናቴ ከዛ ወደዛ ስትወስድ ልፋቷን ጥረቷን አይ ነበረ እና ተምሬ ተለውጭ ለእናት ያሳልፍ ይላት ነበረ ምለው ማለት ነው። ነገር ግን ስምንተኛ ክፍል እየተማርኩ እያለ ደብረ ሲና ላይ ምን ተፈጠረ? ተምረው ተመረቁ እና ትልልቆች ታላላቆቻችን ሌሎች ድርጅቶች ተመርቀው፣ ነገር ግን ስራ ጠፋ። ስራ ጠፍቶ ተቀመጡ። እንግዲህ አንድ ተማሪ ተምሮ ለመመረቅ ብዙ አመት ነው የሚፈጅበት፣ እንግዲህ እንደሚታወቀው፣ እና ይህን ያህል ተለፍቶ፣ እንደዚህም ተለፍቶ ደግሞ ስራ አይገኝም ማለት ነው። ለዚህም መፍትሄ ማበጀት አለብኝ ብዬ አስብ ማለት ነው እና ከኛ አካባቢ፣ ከትውልድ አካባቢ እንግዲህ ዝም ብለው እየተነሱ በባህር የሚሄዱ ነበሩ። እና በቃ እኔም እሄዳለሁ ብዬ አሰብኩ። ተምሬ ጨርሼ ይሄ ከሆነ መጨረሻው እኔ ሄጄ እናቴን ከጉልበት ስራ ጉልበት ከመበዝበዝ አድናለሁ ብዬ አሰብኩ ማለት ነው። እናም ተሰደድኩ ማለት ነው። ባህር እግዚአብሔር ይመስገን እንግዲህ ብዙ ልፋት፣ ብዙ ነገሮች ቢኖሩትም ያው በእግዚአብሔር ቸርነት ከሞቱ ውስጥ በመትረፍ እግዚአብሔር ክብር ይመስገን ሳዑዲ ገባሁኝ። ሳዑዲም ያው ለብዙ ጊዜ ስሰራ ነበር ባረቤት ማለት ነው። ነገር ግን ያው አንድ ጊዜ እናቴ ቅቤ፣ ማር፣ ቆሎ ምናምን የተለያዩ ነገሮችን ላካችልኝ ማለት እና ቅቤው ንጥር ቅቤ ነው እና አልወደውም አልወደም ስለማልወደም ምንድን ያደረኩት ለጓደኛ ስጠዋት ማለት ነው። እንዲህ ከዛ ደውላ ሰዎች ጋር ጠይቃ ቅቤ እኮ ይሄን ያህል ነው የሚሸጠው እና ስለዚህ ይገዛሻለሁ እንጂ በፍጹም እናትሽ ላኩልሽ ነው እንት ደማ ለናጠጪኝ። እኔ አይሆንም ብያት ነበር እሷ ግን ግዴታ ነው አለች። እሷ የሰጠችኝ ብር ወደ እናቴ ላኩላት ማለት ነው። እንዴ ብዙ ብር ነው ቀላል ብር አይደለም ማለት ነው። ይሄ ብር እንደዚህ ነው በሌላ ከሚሸጠው አልኳት። አዎ እንደተከነማ ለምን እያስመጣው አልሸጠ። እናቴ እንግዲህ ላም አለ ቤታችን ቅቤ አለ በቃ ለምን እያነጠርሻት ለኪልኝ አባትን ደግሞ ማር ማር እንባሉት እና እየነባርናል አንተን ደግሞ እንትን ላክልኝ አልኩት፣ ማር ላኩልኝ አልኳቸው ማለት ነው። እነሱ የመሰላቸው ዝም ብሎ እንድጠቀመው እንጂ እንትን ትላል አልመሰላቸው እንሸጥ አልመሰላቸው። እና ነገር ግን ያ ነገር በጣም አገዘኝ። በዛች ነገር ላይ ትንሽ ትንሽ ስል ትንሽ ትንሽ ስል፣ ነገር ግን ያው ለሚያምጡ ላ ሰዎች የሚከፍለው ብር በጣም እየጎዳኝ ሄደ ማለት ነው። እና የመኖሪያ ፍቃድ ወደ ማውጣቱን ነው ሄድኩት። የመኖሪያ ፍቃድን አወጣሁኝ። በጣም ከባድ ነበር፣ ከምንም በላይ ቀላል አልነበረም። የመኖሪያ ፍቃድን አወጥቼ ቀጥታ ምንድን ነው ያደረኩት ወደ ሀገሬን ነው የገባሁት። ቤተሰቦችን አየሁ። እዛ ሳውዲ ላይ ብዙ የማይሰሩ ብዙ የማይገኙ ግን አብዙ ደግሞ በገጠር ውስጥ የሚገኙ የሚገኙ ወይም የሚሰሩ ነገሮችን እዛ ላይ የሚያስፈልጉትን ብዙ ነገሮችን ጠየቀው ማለት ነው። አጣራው ማለት ነው። ገበያው እንዴት እንደሆነ ያለው ነገር ጠየኩኝ። እና ምን ልጅ የመጣው ቋንጣ፣ የፍየል ቋንጣ ማለት ነው አባቴን ስራ አለ ብዬ ማር፣ ቅቤ፣ ጥቅቤ ማለት ነው እና ቆሎ፣ እነዚህ ነገሮች ልጅ የመጣው ማለት ነው። ነገር ግን በጣም ተወደደልኝ ማለት ነው። በጣም ሲወደድልኝ እንደ በቃ ሌሎች እናቶችንም እዚህ ስራ ላይ ማሳታት ፈለግው፣ እንዲያዘጋጁልኝ ማድረግ ፈለገው ማለት ነው። ሌሎች እናቶችንም እየጠየቅኩ የምንሰሩልኝ በማለት ከእነሱ እየገዛሁ ማለት ነው። በጣም አንድ ሚስኪን እና ሶስት ልጆችን የምታሳድግ ቆሎ በመሸጥ የምትተዳደር ነበረች። እሱ ከእሷ ገዛሁኝ። እንደገና ደግሞ ከንጥቅ ቢሆን እናቴ ገላሞች ገዛሁ። እናቴ በደንብ እንድታናፀልኝ፣ በደንብ እንድትልልኝ አደረግሁ። ማር ደግሞ አባቴና እንደዚሁም ሌሎች ሰዎች እንደዚሁ እንትን እንዲሉኝ አደረግሁ። ይህን ስራ በዛ መልኩ ጀመርኩ ማለት ነው እንግዲህ። በጣም ግን ለማወቅ ያጓጓኝ ማለት ከአረብ ቤት ስትወጪ አንቺ የነበረሽ ስሜት ምን አይነት ነበር? በዙሪያሽ ያሉ ሰዎችስ ምን አይነት ምክር ነበር የሚሰጡሽ? እንግዲህ ደሞዝ አለሽ፣ ያን ደሞዝ ትተሽ ነው የራስሽ ውሳኔ፣ ትልቅ የሆነ ውሳኔ ነው እንግዲህ። በራሴ ልስራ፣ በራሴ ልቻል፣ በራሴ ልቆም ማለት ቀላል ነገር አይደለም። እንዴት ነበር ያለ እንግዲህ ምንድነው ምትጠየቂ ወደ ስራ ስትገቢ፣ አልተቸገርሽም? አሁን በጣም ችግር ያለው እንዲህ በጣም በቃ ባይሆንስ፣ ባይሳካስ? አንደኛ ራሱ የመኖሪያ ፍቃድ ማግኘት ራሱ በጣም ከባድ ነበር፣ በጣም ከባድ ነበር። የሰዎችን መልካም ጎን፣ መጥፎ ጎን ያየሁበት፣ ብዙ ነገሮችን የተማርኩበት ነው። በነገራችን ላይ የእውነት በስማም እንደዚህ ሰው በሰው ላይ ሰው ለሰው መልካም ነው፣ የዚህን ያህል መልካም እንደሚሆን ማለቅም ሰው ደግሞ ለሰው ምን ያህል ክፉ እንደሆነ በደንብ ያየሁበት ነው። እንዴ እና ራሴን ውሳኔ ለመውሰን በጣም የተቸገርሁበት እንዴ፣ ለምንድን ነው እንደተምትጭናንቀው ለናቶው እስከምን ድረስ የተቸገርኩበት ነበር። እግዚአብሔር ይመስገን ግን ብዙ ውጣ ውረዶችን ብዙ እንትኖችን ባይ፣ ነገር ግን ያው ያን ጊዜ አንድ እግዚአብሔር ይክበር ይመስገን ማለት ነው። ለጥያቄሽ አሁን አመሰግናለሁ ማለት ነው። እንግዲህ ፍቅረኛ ወይም ደግሞ ባለስዳር ነበረሽ ወይ ነው? በሰዓቱ ፍቅር ይዞ ነበር ወደ ስራ ለመግባት ሳስብ ፍቅር ያዘኝ። ነገር ግን ልጁ ያውቅ ፍቅር እንደያዘኝ ማለት ነው። ምክንያቱ እኔ ገና አረብ ቤት የምሰራ ነኝ። እሱ ደግሞ ከአረብ ቤት ወጥቶ ማለት ሰው ቤት ከመስራት ወጥቶ በራሱ ተጣጥሮ ተነስቶ ፈተናዎችን፣ ብዙ ነገሮችን አልፎ መቋቋም የጀመረ ነው። እናዚህ በቃ በራሱ መቆም ችሏል ማለት ነው እና እሱን ወዳለሁ ወይ አፈቅራለሁ ማለት ለእኔ በጣም ከባድ ነበር። አንደኛ የከበደ ያደርገው ምናልባት እሱ እዛ ደረጃ ላይ ስለደረሰ የሆነ ከሱ የሆነ ነገር ለማግኘት ቢመስለውስ እንደዚህ ብለው። ሁለተኛው ደግሞ ምንድነው ነው አንድ ሰው እዛ ጋር ሲደርስ ብዙ ውጣ ውረድ ናይቶ ነው አልፎ ነው የሚደርሰው እና እኔም እስኪ በሱ ደረጃ ላይ ሲሆን እስከዛ ድረስ ምንም ነገር ከተፈጠረ በሱ በኩል እዛ ደረጃ ላይ ስደርስ ጠይቀዋለሁ ብዬ አሰብኩኝ ማለት ነው። ነገር ግን ወደዛው የራሷን ልብስ ቤት ያላት ሴት እንደሚያወራ እና ሊጋቡ ትንሽ ቀን እንደቀራቸው ሰብ ነው ማለት ነው። ደስ ነው ያለኝ፣ በወደውም በፍቅረውም ደስ ነው ያለኝ። ምክንያቱም ይህ ነገር ቀላል አይደለም፣ በጣም ከባድ ነው ማለት በቃ፣ እንዴት ብዬሽ ልንገራቸው? ብዙ ውጣ ውረድ፣ ብዙ ዋጋን ስለሆነ የምከፍሉት አስቸጋሪ ነው። እና ግን ደስ ብሎኛል፣ ለእነሱ ደስ ብሎኛል። ከዛ ምን የቆየት ብዬ ምን ነበር እንግዲህ እንግዲህ እኔ ፍቅረኛ ያስኩ በጣም ወድሻለሁ፣ በጣም አፈቅርሻለሁ የሚል ማለት ነው። በቃ በጣም እኔ ወደ ስራው በመግባት ላይ እያለሁ ነበረ ፍቅረኛ ያስኩ ማለት ነው። እና በጣም ነበረ እንትን የሚጠቀሙ ቃላቶች እና አይመቸኝም፣ ደግሞ ይመቸኛል ማለት እወድሻለሁ፣ አፈቅርሻለሁ የሚለው አይመቸኝም፣ ይመቸኛል። አንዳንዴ ሲጋነን አይመቸኝም፣ አንዳንዴ ደግሞ ደስ ይለኛል። በቃ ምን ችግር አለው? ፍቅሩን ብገልጽላለሁ እና ታዲያ ምን ተፈጠረ? ስራው በጣም ትኩረት ያስፈልገዋል። በጣም እንትን ያስፈልገዋል። እሱ ደግሞ የበለጠ ከስራ የበለጠ ለሱ ትኩረት እንሰጠው ነው የሚፈልገው። ከሱ ጋር ጀመርን ግን ደግሞ በጣም ብዙ ጭቅጭቆች ነበሩ። በፍጹም አይረዳኝም ነበረ። ሁለተኛ ደግሞ እሱ በጓደኞቹ ጫና ነበረበት። ሴት ልክ ገና ተሆኑ እንደዚህ አይነት ነገር ውስጥ ተገባች እራሷን ተቻለች ጎበዝ ከሆነች በፍጹም ለአንተ ቦታ አይሰጠህም ማለት ነው። በፍፁም ለአንተ ቦታ አሰጥህም። ስለዚህ ይቅርብህ፣ አዘናጋት አይነት ነገር። ያኔ በቃ እኔ በራሴ እንድቆም በራሴ እንድበረታ እንድጠናክር በፍጹም በቃ ጓደኞቹ አይፈልጉም ነበረ። የሚፈልጉት ምንድን ነው፣ በቃ እንደ ማንኛውም ሴት አረቤት እንድሰራ፣ ገንዘብ እኮ ማንጣት አለብኝ፣ ገንዘብ እንዳመጣ ይፈልጋሉ ይፈልጋሉ። እሱ ግን ደግሞ ሚዲያ ላይ ወጥቼ በሰው እየታወቀው ምናምን እንዲሆን በፍጹም አይፈልግም ይህን ነገር ደግሞ ለእኔ በፍጹም አልተዋጠልኝም። ግን በተቻለኝ መጠን ለመታገስ ሞክሬ ነበር፣ ግን አልሆነም። በፍጹም ሊሆን አልቻለም። አማራጭ የለም። ተለያየን ማለት ነው። ከዛ መቼ ነው እንትን ያልኩት የራሴን እንደዚ የኢትዮጵያ የሚያስፈልጉ ነገሮች እንዳልኳቸው በእህቶች በእናቶች የሚሰሩ ብዙ ነገሮችን ከኢትዮጵያ ወደ ሳውዲ ያመጣለሁ ማለት ነው። ለእሱ ለብቻው ሱቅ ከፈትኩኝ፣ በዛ አንድ የሚሸጥ አስቀምጠ ማለት ነው። ደግሞ እንደገና ሽፎኖች ልብሶች፣ የተለያዩ ልብሶችን መሸጥ ጀመርኩ ማለት ነው። እነሱንም እንደዚሁ ሌላ የሚሰራ እንትነር ወይም በዋናነት ኢትዮጵያ እየገቡ ማምጣት ከሳዑዲ ወደዛ ቀላል የሆኑ ነገር ከስ ያሉ ነገሮች ማስገባት ያሉ ነገሮች ስላችሁ የኢትዮጵያ ሕዝብ በቀላሉ የሚጠቀምበት ነገር ማለት ነው። እና ከዛ ወደዚህ እያልኩ ነው በብዛት የምነግደው ማለት ነው። ከዛ ራሴን ስችል ያው እግዚአብሔር ይክበር ይመስገን አገኘው ማለት ነው። ፍቅረኛ ያስኩኝ ይባላው እንግዲህ ያስኩኝ እንግዲህ ወደፊት ነው ዘርጋችን እግዚአብሔር ከፈቀደ እንጠራችኋለን ብዬ ተስፋ አደርጋለሁ።